አሁን ኢንስትሩመንት ፓይለት የሚለውን ሌቭል ደርሰናል። ሶስተኛ ከዚህ ሌቭል ውስጥ ስለ ቪኦአር አፕሮች አይተናል። አሁን የምንሰራው ቪኦአር አፕሮች ሶሎ የሚባለውን ነው። ከዛ ወደ አይኤልኤስ እናልፋለን። አሁን የምንሰራው ቻርቱ ቻርቱ እንመልከተው። በዚህ ቻርት መሰረት ነው አየር ላይ ያለችን ፕሌን፣ ዚህ ጋር ላሳያችሁ። ቻርት ልምምድ ነው የምናረገው በዚህ ቻርት መሰረት ቪዮአር እዚ አካባቢ ነው ትመጣ፣ ፕሌኗ እንደምታውቁት ቪዮአር መሳሪያው ኤርፖርት አካባቢ ነው የሚተከለው 360 ዲግሪ ስለሚሰጠን፣ እኛ ምን መጣው አጋጣሚ እዚ ጋ ነው በዚ በ025 ከዚኛው ቪዮአር በ025 ዲግሪ ወደ ሚሌት የሚለው አቅጣጫ እንተቀላቅለን ቀጥታ ወደ ግራት አጥፈን ነው ኤርፖርት ላይ የምናርፈው። ግን ስቴፖች አሉት ልክ ሚሊት ላይ ስንደርስ ዲኤምዩ ዲስታንስ ሜሪንግ ኢኩመንቱ 11 ይላል 11 ማይል ይለናል በዛ ጊዜ እኛ ግን ከዚህ ከፋክተር ለምንጀምረው እዚ በ25 ዲግሪ ስለምናሄድ ሚሌት ላይ ስንደርስ 3000 ጫማ ላይ መውረድ አለብን ኤንዲቢዩ ጋር ስንደርስ ኤንዲቢዩ ደግሞ ከዚሁ ከቪዋሩ 43 ናውቲካል ማይል ነው፣ እዚህ ላይ ተጽፏል የሚርቀው። እዛ ስንደርስ 1600 ላይ መገኘት አለብን። እዛ ኤንዲቢ። ከዛ ኤንዲቢ በኋላ ወደ ኤርፖርቱ እናመራለን። ኤርፖርቱ ከታየን እናርፋለን። ካልታየን ያው የሚታየን አሁን ዳምን አላረጉትም፣ ሚስድ አፕሮች እንሰራለን ማለት ነው። ሚስድ አፕሮች ደግሞ ወደት ነው የምንሄደው የሚለውን እዚህ ላይ ነው የምናገኘው። ሚስድ አፕሮች ከሆነ ክላይምባርገን 2100 በሲያትል ቪዋር ወደ ራይት ታጥፈን 339 ወደ ፓርክ ወደሚለው አካባቢ እንሄዳለን ማለት ነው። እዚህ ጋ ነው ፓርኩ፣ እዚህ ከፊት ለፊት ማለት ነው። እዚህ ጋ ሄደን እንሽከረከራ፣ ሆልድ እናደርጋለን ማለት ነው። ይህ ቦታው ቻርቱ የሚያሳየው እንግዲህ ሲያትል ዋሽንግተን ነው ቪዋር አፕሮች ቻርት እንደሆነ ያሳያል። ስሪ ፎር ራይት እና ሌፍት ራኒዎች አሉት። የኤርፖርት አይደንቲፋየሩ ኬኤስኢ ነው። የተለያዩ ቁጥሮች አሉ። እዚጋ ዋናው ነገር ዚጋ እንግዲህ ኤርፖርት ቴሌቪዥኑ ሶስት መቶ ሰማንያ አራት መሆኑን ማስተዋል ያስፈልጋል ማለት ነው፣ ስናርፍ ማለት ነው። ፕራክቲስ እናደርጋለን፣ በዛውም ቻርቱን እያየን ቻርትን እንለማመዳለን ማለት ነው። አየር ላይ ነው የሚጀምረው። አሁን ቀጥታ ወደ ዘገባሉ ፍላይት ሌሰን ቻርቱ ስላለኝ እንደተን እንደነገርኳችሁ ነው። ቪያር እንደምታዩት ነው። ፕሬኖ የሄደች ነው። እዚህ ጋር ዲስታንስ ሜጀሪንግ ኮመንት መከታተለው ልክ ይሄ 11 ሲሆን ሚሌት ላይ ደርሰናል ማለት ነው። ቪኦአር ኢንስትሩመንት ያው እንደምታዩት 340 ተሞልቷል። ቁጥሩ ወደዛ ነው የሚያሳየው። አሁን ግን እየሄድን ያለ ነው እየሄድን ያለ ነው። እዚህ ጋ ሄድ ኢንዲኬተሩ እንደምታዩት 025 ነው። በ025 እየሄድን ነው። እዚህ ጋ ያለችው ቁጥር ዲስታንሷን የምትለካልኝ ከዚህ ከቪኦአር ሴንተር ከነበርኩበት ማለት ነው። ከዚህኛው ቪዋር ማለት ነው። ከነበርኩበት ነው የለካን የምንሄደው ከምንሄድበት አይደለም ማለት ነው ያለ ነው። ልክ 11 ሲል ወደ ልክ 11 ሲል ወደ 025 ይሄድ የነበረውን ወደ 038 አጥፈዋለሁ ማለት ነው፣ ወደ ኤርፖርቱ አቅጣጫ ማለት ነው። ግን እስከዛው መቀነስ አለብን፣ መውረድ አለብን ወደ ሶስት ሺ ጫማ ረስ ጫማ ዘነጋት እየወረድን ብንሄድ ጥሩ ነው። ምክንያቱም አስራ አንድ ሲል እዚህ ጋር ከታች እንደምታዩት ዜንን ማለት ነው ሚሌት ላይ እንደርሳለን። ሶስት ሺ ላይ መውረድ አለብን። ከዛ በኋላ ደግሞ እስከ ኤንዲቪ ድረስ አንድ ሺ ስድስት መቶ ድረስ እንወርዳለን ማለት ነው። አሁን ወደ አራት ሺ ወረደ ነው አሁን እዚህ ጋር እንደምታዩት ቪኦአር መንቀሳቀስ ጀምራለች። ሴት ስለተደረገች 11 ስንደርስ ወደዛ አቅጣጫ አዞረው አለው ማለት ነው። እሺ አስራ አንድ ብለዋል። አሁን እኔም ወደ ሶስት ወደ ሶስት አርባ ማለት ነው ዲሰንትም እያረኩ ነው እስከ ሶስት ሺ ከዛ እስከ አንድ ሺ ስድስት መቶ እንደምታት ቪኦአር ኢንስትሩመንቷም እየተከተለች ነው ልክ ወደዛ አቅጣጫ ማየት ስለተሞላች ማለት ነው በዋናነት ኤርፖርቱን በሱ ነው የምናገኘው እሺ አሁን ኦልሞስት ሴት አድርጌዋለሁ አዞሬዋለሁ ኢንስትሩመንቱ ወደረ ጠጋ ያለ ነው። መቀጠል ይችላል ማለት እስከ በቻርታችን መሰረት ከዚህ ጀምሮ እስከ ኤንዲቢ ስንደርስ 403 ነው የሚለው። እስከዛ ድረስ ድረስ መውረድ ይችላል ማለት ነው። ከዛ ቀጥታ ወደ ኤርፖርት ነው። ሪፖርቱ በበርግጥ ዳመና ስላልሆነ ይታያል። ማረፍ ነው። ሚስድ አፕሮችን ካስፈለገ እናደርጋለን፣ ግን የሚታይ ነው። አሁን ዲስታንስ ሜጀር ኮመንቷ ስምንት ነጥብ ዘጠኝ እያለች ነው ይታያል በእርግጥ ይሄ በማይታይበት ኮንዲሽን የምንጠቀምበት ኢንስትሩመንት ሲስተም ነው። ሻ መውረዳችንን ቀጥል እስከ ሺህ ስድስት መቶ ድረስ እንወርዳለን። አራት ነጥብ ሶስት ብሎ የሚለካው ድረስ መውረድ እንችላለን። ኦብስታክል የለም ማለት ነው። ለዛ ነው ቻርቶ ኦብስታክል ካለ ተራራ ካለ ምን ሳስበው የሚገልጽ ነገር ነው። ዲኤምዩ ዲስታንስ ሜሪንግ ኢኩፕመንቱ አራት ነጥብ ሶስት ካለ በኋላ ግን ኤንዲቢ ጋር ደርሰና ተብሎ ስለሚታሰብ ከዛ በኋላ በሶስት ሰላሳ ስምንት እስከ ኤርፖርት አንድ አንድ ሺህ

ኤርፖርት ቴሌቪዥኑ 384 ነው የሚለው ተችዳውን ዞን። ስለዚህ በዚሁ ይዘው ና እስቲ፣ በቃ ሌላ ምንም ችግር የለም። በዚሁ አራት ነጥብ አራት ነጥብ ሶስት ዲስታንስ ሜዠሪንግ ኢኩፕመንት ስላለን ከዚህ በኋላ ማረፍ እንችላለን ማለት ነው። ፈርዘር መውረድ እንችላለን ማለት ነው።

ፒ ፕሪሲሽን ላይቶች አሉ። እዛ ጋ ሶስት ቀይ በርተዋል፣ ስቀይ እያለ ማለት ነው። ሁለት ቀይ ሁለት ነጭ ሲበራ ግላይድ ስሎፕን በደንብ እየሄድኩ ነው ማለት ነው። ትንሽ ከፍ በል እያለ ነው። ኦኬ ነው። ሁለት ቀይ ሁለት ነጭ በርተዋል ለማረፍ በዚህ እንግዲህ በ300 ፊት ፐርሚኒት እየወረድኩ ነው። ሁ ደግሞ ትንሽ ከፍ ብሏል ማለት ነው። ሶስቱ አሁን ደግሞ ሁለቱ መጭ ነጭ ቀበርታ ላይፍ ነው። በአምስት መቶ ፊት ፐርሜንት ብትወርዱ በቂ ነው ለማረፍ ትመጡ። በቃ ሄደንም ቁጭ ነው የምናረገው መንደደሪያው ላይ ምንም ወይዘሩ ማሪት ነው

አዘብ ምክንያቱም ሶሎ ፍሪ ፍላይት ይሄኛ እንደዚህ ትገባላችሁ። መሬት ላይ በዜውና እግሩ የምታሽከረክሩት አየር ላይ በምታበሩበት መንገድ አይደለም። ይነግራችኋለሁ። ራደር ፔዳሎች አሉ። እዚህ ስር ይታያችኋል። እንደሱ ነው። ወደ ራድ ማረጋ ይታያችኋል። ያስባለን በዚ ለምሳሌ እያስከፍት ላሳያቸው መሪ መሬት ላይ ካረፈ በኋላ ጎማውን በእነዚህ ነገሮች

ሌሰን ቱ አይልስ አፕሮች ከዛ ሶሎ ፍላይት አይልስ ከዛ ሆልዲንግ ፓተርን በአየር ላይ ፓርክ ማድረግ ሰርተን ፈተና እንፈተናለን። አሁን ግን አይልስ አፕሮች

ያው እንደምታዩት እንግዲህ የእኛው ከቪኦአር የሚለየው ቪኦአር ወደ ግራና ወደ ቀኝ እያለ ነው እንትኑ የሚያሳየን። አልቲቲዩድ ቀ30 አዞረዋለሁ አሁን በጠና ዲግሪ ነው ይሄ ነገር ግን

2020 ላይ ነው አልቀንስም። ይሄኛው እዚጋ ያለው ቀን ወር ታች እስካልወረደ ድረስ ማለት ነው እ ው ከፍ በል ዝቅ በል የሚለኝ ይህኛው አይሌስ የሚለው በዛ ነው። ሁለቱንም ነው ጋይዳንስ የሚሰጠን አሁን ሴንተሩ ላይ። መቶ ሰላሳ ነው። ወደ ቀኝ ወደ ግራ እያለኝ ነው ያያችሁት ነው። ከላይ ግን እስካሁን አረ ተመዘዝኩት ወደ ምነካኝ ምነካኝ አዘበበኩት አስተካክለው መቶ ሰላሳ ዲግሪ

በዚህ መልኩ ነው እንግዲህ ወደ ግራም ወደ ቀኝም እያለ ኤርፖርቱን እስከነ ሀይቱ እስከነ ምኑ ያደርሳቸዋል ማለት ነው። ወደ ግራ ስትል ወደ ግራ ሄዳለሁ በቀስታ ያቸው እስካሁን ዝቅበል አላለችኝም መሳሪያ ታያቸዋል ይሄ መሳሪያ ብሶ እዚህ ጋር ማየት አለ። አሁን ዝቅበል እያለች ነው። ወርታች ወረደች። መሳሪያ ወደ ቀኝ እያለች ነው። መቶ ሰላሳውን ይዤ አሪፍ ነው በጣም ቀንስ፣ ወርታች ወረደ እየተባልኩ ነው። በኋላ አናሊስ ሊያሳያቸው ግላይድ ስሎፕ የሚመራችው ሎካላይዘር የሚለው ማለት ነው። እስካሁን ኤርፖርቱ አይታይም። እስካሁን ምንም አይታይም። ያው ይሄ ነገር የማይታይበት ኮንዲሽን ነው። እናንተ ይመራችሁ። you're too low increase power speed up ወደ ቀኝ። አሁን ኤርፖርቱ ታይቶኛል፣ በትንሽ በጭላንጭል ታይቶኛል። አያችሁት? አያችሁት? በዚህ በቀኝ በኩል ግን ዋናው እሱ በማየት መረብ ስላልሆነ ኢንስትሩመንቶችን ያያቸው ዋናው ነገር አያችሁት። እንደዚህ ነው የሚመራችሁ። እስከነግላድስለ ማለት ነው የቀነስኩለት ነው። አያችሁ፣ ቦታው አመጣኝ ማለት ነው። አያችሁ እንደዚህ አድርጎ በቃ ቦታው የጨመርኩለት ፓወር፣ ቦታው አመጣኝ። አያችሁ፣ ከፍ በል ይለኛል። ህገ ስለገባው በቃ ማረፊያ ነው ማለት ነው። ዜር አረፍኩት። ስፒድ አፕ እንረፍ፣ እንጃ አይሻልም። እንዲ መጣ ነኩ ግን እንደ ስሳሳስኩ እንዳይቆጥሮ ሳርፍ ካስተማሪ ጋር ሲሆን አረፍኩኝ። ያው እንደምታዩት ቦታ ድረስ ወደ ግራ ወደ ቀኝ የሚለውንም ቨርቲካሉንም ሆሪዞንታል ጋይዳንስ ግን አስተማሪው አሁን የሚቆጥረው እንደተሳሳትኩ ነው። ምክንያቱም እሱ ሳይል ስላረፍኩ ማለት ነው።